እንኳን እኔ ማንም ሰው አያስፈልገኝ። በቃ ዝጊው፣ በረፉን ዝጊው። ማንም ሰው አያስፈልገኝ። ማናት ማናት? ዝጊው። የለችም፣ ሶፊያ የለችም፣ በያት። ሶፊያ የለችም፣ በያት። ማንም ሰው አልፈልግም። አላቅም እኔ ማንኛውም ስሙ አልፈልጋችሁም፣ ሁላችሁንም አልፈልግም። ያኮታዳይ እናንተ ችግር ነው እንጂ እኔ ችግር አይደለም። እኔ ሶፊ ለማውራት ነው የመጣሁ፣ ፈልጋት አለሁ ማውራት ስላለብን። ምንድን ነው ምትሪ? ሰላም አሊኩም ወረመትላ ወበረካቱ። ውድያ ቻናል ቤተሰብ ሰላም እንዴ ናቸው? ኔዳንኛ አልሐምዱሊላ። ዛሬ እንግዲህ አዲሱ ብቅብ እያለው ማለት ነው። እንግዲህ ዛሬ ይዥላችሁ የመጣሁት ሶፊ መርዝ ጠጥታ ራሷን አጥፍታ ነበር። ያው ራሷን ለማግደል ሙከራ አድርጋ በጣም ነበር የተደናገጡት ፋድና አክስቷ እና፣ ይህን ሁሉ የሚሆነው በማን ምክንያት ነው? በቶፊቅ ምክንያት ነው። ቶፊቅ እንግዲህ ፉአድ ያነሳ ሹማግሌዎቹን አግቶ እስካሁን ድረስ ሹማግሌዎቹን ቶፊቅም የት እንዳለ የሚያውቅ ሰው የለም። እና ቶፊቅ ሶፊን እንኳን የምር ከልቡ የሚያፈቅረትና የሚወዳት ከሆነ የራሱ ለማድረግ ከፈለገ ከዚህ በፊት ምን እያደረገ ነበረ? አሁን ደግሞ ለምንድነው በህይወቷ የሚጫወተው? እና ይሄ ነገር በፍጹም ስህተት ነው ብዬ ነው የሚያስበው። እና ቶፊቅ እንደዚህ ማድረግ ተገቢ አይደለም። ሶፊ አሁን አክድ ሶፊ ትወደዋለች፣ ታፈቅረዋለች የምረዳትን አታን ቶፊቅ ስለማይረዳት ነው እንጂ እሷ ራሱ ትወደዋለች፣ እና ባትወደው ኖሮ ራሷን ለማጥፋት እንደዚያ አትሞክርም ነበር ብዬ ነው የሚያስበው። እና ቶፊቅ አይደለም አይን እንጂ ብቻ አንዳንድ ጊዜ እንደ አባባል የሚጠቀሙት ቃላት የለም በእጅ የያዙት ወርቅ የሚባሉ ነገር እሱ እንደሆነችበት እኮ እናውቃለን ሁላችንም። ምክንያቱም አሁን ከፎአድ ጋራ በቃ ትክክለኛ ላይፋቸውን ስለጀመሩ እንዳታማልጠኝ ብሎ ነው እንደዚህ የሚያደርገው። እና ቢያንስ እኮ ሹማግሌዎቹን ክብር ላሁን፣ እንዴት ሹማግሌዎቹን አያግታቸዋል መሆን ያለበት ነገር። አሁን እኮ እሱ ስላገታቸው ብቻ የሚሆን ነገር እኮ አይደለም። እና አላውቅም አሁን እቺ ልጅ ዛሬ ፎአድ ባይደርሳት እና አክስቷ ባይጠራዳት ኖሮ ቶፊቅ፣ ምንድነው የሚሆኑ ነብሰ ገዳይ ነው የሚሆኑው። ምክንያቱም በእሰ ምክንያት ራሷን ካጠፋች ልጅቷ ምንድነው ትርጉሙ? ሶፊ ደግሞ እንደዚህ አይነት ነገር በፍጹም መሞከር የለብሽም፣ ስርዓት ይኖረሽ። ምክንያቱም አንቺ ማለት ብዙ ነገር ያሳለፍሽ ጠንካራ ሴት ነሽ። እንዴ፣ ወድቆ መነሳት እኮ ከልጅነታችን የተማርነው ነገር ነው። እና ቶፊቅ ስለ ሄደ ብቻ የአንቺ ህይወት በዚህ ያበቃል ማለት አይደለም ራስሽን ቶፊቅን ቶፊቅን እያልሽ እኮ ከነስ ቀረሽ። እና እንደዚህ መሆን የለብሽም። ቶፊቅ ቢሄድ ሌላ ይመጣል። አንቺ አሁን ራስሽን ሆነሽ ከፎአድ ጋራ ህይወትሽን ቀጥይ። በቃ የአንቺ የሚያዋጣሽ እሱ ብቻ ነው፣ ገባሽ? ለአንቺ የሚያዋጣሽ ህይወትሽን እንዴት መቀጠል እንዳለብሽ ብቻ ነው ከሱ ውጪ ቶፊቅ ያበላሸውን ነገር አንቺ ለማስተካከል እየጠርሽ እድሜሽን መጫወቻ ማድረግ የለብሽ ይበቃል። እና ዛሬ እቺ ልጅ በጣም ያሳዝነው፣ በቃ እንዴት ይሄን ያክል እራሷን ለማጉዳት ትነሳለች የሚለው ነገር ነው። አስባችሁታል? መርዙን ብትጣኑ ምን እንደሚፈጠር እና ለዚህ ደግሞ ሶፊያ እንደዚህ መሆኗ ምክንያት ቶፊቅ ብቻው አይደለም። አስፈታል ቶፊቅ ብቻው ሳይሆን ሮዛን ጭምር ሮዛ ማለት ሶፊያ ምን ያክል ቶፊቅን እንደምትወዶ ታውቃለች፣ እንደምታፈቅሮ ታውቃለች። እና ቢያንስ ራሷን እንደው ለመራቅ ራሱ አላሰበችም። እና እቺ ልጅ አንድ ነገር ብትሆን ኖሮ ተጠያቂ ማናው? ቶፊቅና ሮዚ ናቸው። ሮዚ አሁን ቶፊቅ የት እንዳለ እንኳን ለማውራት ፍቃደኛ አይደለችም። ገብታችኋል? ቶፊቅ የት እንዳለ እንኳን ለማውራት ፍቃደኛ አይደለችም። ቶፊቅ ነው የላካት። እንግዲህ ሄደሽ ሁኔታዋን እይ ብሎ እሱ ነው የላካት። እሱ ባይሊካት ኖሮ እሱ አትመጣም ነበር። እና በዚህ ሁኔታ ደግሞ ሶፊያ አክስቷን ብታዳምጣት አሪፍ ነው ብዬ አስባለሁ። አክስቷ እንግዲህ እሷ እንዳትጎዳ ብላ ነው ለዚህ ሁሉ እንትን እየቆመች ያለችው። እና አክስቷን ብታዳምጥ እንግዲህ አክስቷ ለሶፊ ብላ ነው ከቶፊቅ እንድትርቅ እና ሶፊም እኮ አዎ ሁሉም ሰው ከሚወደው መለያት ወይም ደግሞ ከሚወደው መራቅ ከባድ ይሆናል ነገር ግን ራሷን ብታዳምጥ እና ማን ይበልጣል ማለት እሷ ስትኖረ አደለም እንደ የምትወደው ሰው የምትኖረው አይ በጣም ከባድ ነው የምርኔ እና በዚህ መካከል ደግሞ ፉፉ በጣም እየተሰቃያ ነው ያለ ምክንያቱም ወይ ሶፊን ሊጠብቃት አልቻለም፣ ቶፊቅ ያለበትን ማወቅ አልቻለም። በጣም ከባድ ከባድ እንትን ውስጥ ያለ ፉፉ ነው። እና ብቻ አላውቅም የምርን። እና ሮዚ ደግሞ ለምንድን ነው ማት ተባበራቸው? ቶፊቅ ያለበትን ማንገር ለምን ከበዳት? ለዚህ ነገር ተባባሪ ካልሆነች እና እውነት እንደሚታወራ ምንም ነገር ማታውቁ ከሆነ ቶፊቅ የት እንዳለ ደውላ ለምን አታጣራም? የት እንዳለ ለምን አታናግራቸውም? ስለዚህ የነገሩ ሁሉ ተባባሪ ማነው? ሮዚነት ማለት ነው። ሶፊ እንግዲህ ከልቧ ማውጣት አቅቷት ነው። እሷ ራሷን ብታዳምጥ ኖሮ ቶፊቅን ከልቧ ማውጣት ለእሷ ምንም አይነት ከባድ ነገር አይደለም። ከቱም ከራስ በላይ ነፋስ የሚባል ነገር አይደለም። አክል ለምንወዱ እንጎዳለኝ ይሆናል ለምወዱት መኖር ጥሩ ግን ለሚወዱት መኖር ዋጋ ያስከፍላል። ዋጋውን ደግሞ ወደ ሞት የሚወስድ ሆነ አይደለም። ነገር ይለቀን ነው እንዴ? ነገር ይለቀን ነው፣ ህይወት ይቀጥላል። ስለዚህ ቶፊቅ አይረዳትም። እሷ ምን እንደምታስብ ራሱ አይገባንም። እውነት ፍቅር ፈልጎ ከሆነ እውነት የሚረዳት ከሆነ ሽማግሌዎቹ ማገት እኮ አይደለም የሚጠብቅበት ፊት ለፊት ሆኖ ሶፊያን እንደሚወደድ እንደሚያፈቅራት እና በሀላል እንደሚያገባት ማስታወቅ እና ማሳየት ነው እንጂ ያለበት ወጀግንነቱን ማሳየት ነው እንጂ ያለበት። ጀግንነት እኮ ያኔ አንድ ሰው ያነሳ ሹማግሌ መደበቅ እኮ አይደለም በማገት እኮ አይደለም። እና እውነት እሱ ለሶፊ ፍቅር ካለው ምንድን ነው ማድረግ ያለበት? ሹማግሌ አንስቶ ኔ ከማሰር እና እንግዲህ ውነትም ፈዋድ ጀግና ነው። ሮዚን ከቤት መውጣት እንዳለባት ነግሯታል ማለት ነው። እና ከቤት የምትወጣበትን መንገድ ከተዘጋባት እና ፈዋድ ከከለከላት መቼም ቶፊቅ እንድረስልኝ ያለህበት ወይና ወይ ውሰደኝ ና ማለቷ አይቀረም። ብቻ አላውቅም አላውቅም። እና ቶፊቅ እና ሽማግሌዎቹ የት እንዳሉ ማወቅ የምቻለው ሮዚ ከቤት ካልወጣች ብቻና ብቻ ነው። ለጊዜ ቶፊቅ የት እንደተደበቀ የሚያውቀው ሰው የለም። ስለዚህ ላቻላ እንግዲህ፣ መልካም እድል ለፉፉና ለሶፊ አክስት። ሶፊ ደግሞ እንደዚህ አይነት ነገር አትሞክር። የሁለት አንቺ እኮ ጀግና ነሽ፣ እራስሽን ማሸነፍ አቅቶሽን እንጂ ይሄ ፍቅር አይደለም። ፍቅር ቢሆንም ማን ድሮ እኮ ተጋብታችሁ እስከ ወልዳችሁ ነበረ።